የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ለመሻገር የመጨረሻ ማጣሪያ የመልስ ጨዋታውን እያደረገ ነው። በድሬዳዋ ኢንተርናሽናል ስቴዲየም እየተደረገ ያለ ጨዋታ ነው። 33ኛው ደቂቃ ላይ ደርሷል። ብሔራዊ ቡድኑ ጫና ፈጥሮ እያጠቃ ይገኛል። ነገር ግን እስካሁን ጎል ማስቆጠር አልቻለም። ሰዎች ጋር እንዲዳረስ ሰብስክራይብ በማድረግ እንደዚ የሸጋ ስፖርት ቤተሰብ፣ የመጀመሪያው 45 ሚጠናቀቅ 10 ደቂቃ ገደማ ይቀረዋል። ታንዛኒያ ብሔራዊ ቡድን በጣም ጠንካራ የሚባል ጠጣሪ መከላከል አደረጃጀት አላቸው። ሉሲዎቹ ይህንን ጠርምሶ ማለፍ ትልቅ ፈተና ሆኖባቸዋል። በአንጻሩ በመከላከል ድግመት ትንንሽ የሚባሉ ስህተቶችን እየሰሩ ዋጋ እየከፈሉ ይገኛሉ። በአሜሪካ ዲሲ ፓወር የምትጫወታው አየር ላይ ግብ ጠባቂዋ ታሪኳ በርገናን አንጠልጥሎ ለማስገባት ነበረ ሙከራ ያደረጉት ግን ኳሱ ከአንዱ በላይ አልፏል ሎዛ በራ ይህንን ቡድን እየመራች ትገኛለች በአምበልነት የኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ የሴቶች ቡድናችን በአፍሪካ ዋንጫ የተሳተፈው 2012 የተደረገ የኢኳቶሪያል ጊኒ። ሌላ በጣም ጠንካራ ኳስ ተሞክሮባቸው ነበር፣ ግን ታሪኳ በርገና ኳሱን አድኗዋለች። የታንዛኒያ ብሔራዊ ቡድን የአጥቂ ስፍራ ተጫዋቾች ታሪኳ ኳሱን ለግታ ለመውጣት በምትሞክር ጊዜ ጫና ሲፈጥሩባት ነበር። ቅጣት ምታግኝታለች ለማንኛውም ሉሲዎቹ ለመጨረሻ ጊዜ በአፍሪካ ዋንጫ የተካፈሉት በፈረንጆቹ ሁለት ሺህ አስራ ሁለት ነበረ ኢኳቶሪያል ጊኒ ባዘጋጀችው ውድድር። የሚገርመው የዛኔም በመጨረሻው ዙር የጥሎ ማለፍ ጨዋታ ታንዛኒያን ነበረ ማሸነፍ የቻሉት ታንዛኒያን፣ ሁለት ለአንድ በማሸነፍ ነበረ አፍሪካ ዋንጫውን የተቀላቀሉት። አሁን አንድ ለባዶ በሆነ ውጤት የታንዛኒያ ብሔራዊ ቡድን ይህንን ጨዋታ እየመራ ይገኛል። ሉሲዎቹ ይህንን የመቀልበስ ትልቅ ፈተና ተጥሎባቸዋል። ከአስራ አራት ዓመት በፊት በአዲስ አበባ ስታዲየም ግንቦት ወር ላይ በነበረ ጨዋታ ሉሲዎቹ በታንዛኒያ አንድ ለባዶ ሲመሩ ቆይተው በመጨረሻዎቹ ደቂቃዎች በተቆጠሩ ሁለት ጎሎች አንደኛው በፍጹም ቅጣት ምት በሄለን ሌላኛውን ደግሞ በክቱ በላይ ጎል ነበረ። ሁለት ለአንድ አሸንፈው ታንዛኒያን ጥለው ወደ አፍሪካ ዋንጫ የገቡት ዛሬም አንድ ለባዶ እየተመሩ ነው። በኮሜንት ላይ ማድረግ ይችላሉ። ሉሲዎቹ የሚል ኮሜንታችሁን አሳዩ አሳዩልኝ። ኮሜንት ሴክሽን ላይ ሉሲዎቹ ትችላላችሁ። ለሴት ብሔራዊ ቡድናችን ሞራል ሁኗቸው። ላይክ ማድረግ እንዳትረሱ። ይሄ የላይፍ ስትሪሚንግ ለብዙ ሰው እንዲዳረስ ሰብስክራይብ ማድረግ እንዳይዘነጋ እንደዚሁ ቀይራ ገብታለች። እቺ አጥቂ ስፍራ ተጫዋች በሞሮኮ ፕሮፌሽናል እግር ኳስ ጨዋታ ታደርጋለች። አሰልጣኝ ዮሴፍ ገብረወልድ ጎል ማስቆጠርና ቡድኑ እንዲያሸንፍ ማድረግ አለባቸው። ለዛ ነው አጥቂዋን ገና የመጀመሪያው አጋማሽ ላይ ቀይራ ያስገቧት። ፋት የተሰራባት ይመስላለው ዛ በራ ላይ ቅጣት ምት በጣም ከጥሩ ቦታ የሉሲዎቹ አባላት ከቆመ ኳስ ወደ ጎልነት ለመቀየር ከሚመች ቦታ ላይ ቅጣት ምት አግኝተዋል። አንድ ለባዶ በሆነ ውጤት እየተመሩ ነው። ይሄን ጨዋታ በድሬድዋ ኢንተርናሽናል ስቴዲየም ከፍተኛ ደጋፊ ይህንን ጨዋታ በስታዲየም እየተከታተለ ይገኛል።

የታንዛኒያ ብሔራዊ ቡድን አንድ ለባዶ እየመራ ነው። ተጫዋቾቹ በጉዳት ሰበብ መሬት ላይ እየወደቁ ነው። የሕክምና ስታፍ አባላት መቻኮል አይታይባቸውም። ምክንያቱም ጨዋታውን እየመሩ ነው እና ጥድፊያ የለም እነሱ ጋር፣ በቻሉት አጋጣሚ ሁሉ ሰዓት መግደል ይፈልጋሉ። ይህ የድሯ ህዝብ ነው። በስቴዲየም ተገኝቶ ቡድኑን እያበረታታ ይገኛል። በክቡር ትሪቡን በግራ ጥላ ፎቅ እንደዚሁ በርከት ያሉ ደጋፊዎች ይገኛሉ። እንደምትመለከቱት ደጋፊው በዛ ብሎ መጥቷል። ጨዋታው ተጀምሯል። አሁን ከቅጣት ምት

አንድ ሴት የለም። አንዷ ብቻ አይቼ ጸጉር ያላት የመጀመሪያው 45 ደቂቃ አጠናቆ በባከነ ጭማሪ ሰዓት ላይ ነው። አሁን ያለ ነው 3 ደቂቃ የጨዋታው አራተኛ ዳኛ ሳይታለች ሁለቱን ደቂቃ ትጫውተዋል። የቀረው አንድ ደቂቃ ነው። በሁለተኛው 45 ሉሴዎቹ ወደ ቀጣዩ ዙር ለመሸጋገር አፍሪካ ዋንጫ ለመግባት በጣም ትልቅ ትልቅ የሚባል ፈተና ይጠብቃቸዋል።

የመጀመሪያው 45 ተጠናቋል። የኢትዮጵያ ብሔራዊ ቡድን አንድ ለባዶ በሆነ ውጤት እየተመራ የመጀመሪያውን 45 አጠናቋል። ሉሴዎቹ በሁለተኛው አርጋማሽ ሶስት ጎል እና ከዚያ በላይ ማስቆጠር አለባቸው። ይሄ በጣም ትልቅ ፈተና ነው። የታንዛኒያ ብሔራዊ ቡድን እጅግ ጠጣር የሚባል መከላከል እያሳየን ነው። ሉሲዎቹ ይህንን አልፎ መግባት እና ጎል ለማስቆጠር ሲቸገሩ ተመልክተናል። ነገር ግን በእግር ኳስ ማይቻል የለም። ሁለተኛው አጋማሽ ለሉሲዮ በጣም ትልቅ የሚባለውን ፈተና የፈጡበት ይሆናል።